ከልባችሁ የሆኑ ጥቂት ቃላት የሪዝቅን የሰላምንና የጀነትን በር ሊከፍቱላችሁ እንደሚችሉ ግን ታውቃላቸው። በአላህ ይሁንብኝ በእርግጥም እነዚያ የተቀደሱ ቃላት ይህንን የማድረግ አቅም አላቸው። በዚህ ቪዲዮ ስምንት እጅግ በጣም ታላላቅ የሆኑና ለዱንያዊም ለዲናዊም ችግሮቻችን ሁሉ መፍትሄ የሆኑ ታላላቅ ዚክሮችን እንመለከታለን ኢንሻአላህ።

ነገር ግን ሰዎች በዚህ ዘመን ጭንቀትና ጥበታቸውን ለማስታገስ የባሰን ጭንቀትና ጥበት ወደሚያመጣባቸው ነገር ይሮጣሉ። ነገር ግን ልብ አላህን በማስታወስ በዚክር እንጂ እውነተኛ እርጋታን አታገኝም። ዛሬ በዚህ ቪዲዮ እጅግ በጣም የበዛ ፈድል ያላቸው ያላችሁና ከአላህ ጋር ያለንን ግንኙነት እጅግ በጣም የሚያሻሽሉ እንዲሁም የዱንያዊም ህይወታችንን የሚያስተካክሉ ስምንት ወሳኝ ዚክሮችን እናያለን ኢንሻአላህ። በመጀመሪያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ላይክ አድርጋችሁ ጀምሩት። ሁላችሁንም ጀዛኩምላህ ኸይር።

ይህንን ዚክር ከሱ በላይ ያለ ቢሆን እንጂ እርሱ ከመጣበት ኸይር ስራ በበለጠ የሚመጣ አይኖርም ይላሉ። ይህ ዚክር ለሰው ልጅ ተወኩልንና ከአላህ ውጭ በሀቅ የሚመለክ አምላክ አለመኖሩን የቂኑን ይጨምርለታል። ከአላህ በቀር ችግሬን የሚፈታልኝ የለም፣ ከአላህ በቀር ምኞቴን የሚሞላልኝ የለም፣ ከአላህ በቀር ሊጠቅመኝም ሆነ ሊጎዳኝ የሚችል ማንም የለም የሚለውን እምነቱን ያጸናለታል። ስለዚህም አንድ ሰው በሙሉ ልቡና በየቂን ይህንን ዚክር ቢል እከሌ ይህንን ያደርግልኛል፣ እከሌ ካልፈቀደ ይህ ጉዳይ በጭራሽ አይሳካም፣ እንዲህ ካልሆነ እንዲሆናል ይሆናል የሚለውን ዋጋቢሽ ጭንቀቱን በአላህ ፍቃድ ይገላግለዋል። ስለዚህም በተረጋጋና በሰከነ መንፈስ ሆነህ ይህንን ዚክር ብትል አላህ ችግርህን ይፈታልሃል፣ ሀጃህንም ይሞላልሃል፣ በሰዎች ዘንድም ተቀባይነትን ይሰጥሃል።

ትርጉሙ አላህ ሆይ፣ ጌታ ያንተ ነህ፣ ከአንተ በቀር ሀቅ የሚገዙት አምላክ የለም። ፈጥረህኛል፣ እኔ ደግሞ ባሪያህ ነኝ። እኔ በምችለው ያህል ባንተ ቃል ኪዳንና ቀጠሮ ላይ ነኝ። ከሰራሁት ተንኮል ሁሉ በአንተ እጠበቃለሁ። ለዋልክልኝ ጸጋ እውቅና እሰጣለሁ፣ ከወንጀልም ወደ አንተ እመለሳለሁ። ማረኝ፣ ያለ አንተ ወንጀሎችን የሚምር የለምና ማለት ነው። ይህ ዚክር በመጀመሪያ ተውሂድን በማድረስ ይጀምራል። ከዚያም አላህ በሰው ልጆች ላይ የዋለውን መልካም ጸጋ በማመን ይቀጥላል። ከዚያ ከዚያም ሰውየው የራሱን አጉዳይና አጥፊነት በማናዘዝ ይቀጥላል። በመጨረሻም አላህን ምህረት እንዲለግሰው በመማጸን ያልቃል። ይህ ዚክር ምንም ያልያዘው ነገር የለምና ዑለሞች የእስትግፋር ሁሉ አለቃ በማለት ሰይመውታል። አንድ አንዳንዴ ወንጀሎችህ ከብደውህ አላህን እንዴት አድርገህ ቅርታውን መጠየቅ እንዳለብህ ግራ ሲገባ በዚህ ዚክር አውራው። በተጨማሪም ሁሌም ጠዋትና ማታ ይህንን ዚክር በእኽላስ በማለት ራስህን ጀነት ቃል የተገባለት ሰው አድርገው። ሶስተኛ

ይህ ዚክር ከሁሉም ምቀኛ እና ሸረኛ ከሁሉም አይነት ድንገተኛ አደጋ ሁሉ ይጠብቃል። ይህንን ዚክር አብዛኛው ሰው ያውቀዋል፣ ነገር ግን ከእርሱ ይዘናጋል። ከዚያም አካላዊም ሆነ መንፈሳዊ አደጋዎችን ሲያስተናግድ ይውላል። ስለዚህም በአላህ ጥበቃ ስር ወለን ለማደር ይህንን ዚክር ጠዋት ሶስት ጊዜ ማታ ሶስት ጊዜ ማለት እንዳንረሳ። አራተኛው፣ የዱዓዎች ሁሉ ቁንጮ የሆነው ረበና አቲና ፊዱንያ ሐሰና ወፊ ልአኽረቲ ሐሰነተን ወቂና ዓዛብ ናር የሚለው ነው። ትርጉሙ ጌታችን ሆይ በዱንያ ላይ መልካምን ነገር ስጠን፣ በአኸራ መልካምን ነገር ስጠን፣ ከእሳትም ቅጣት ጠብቀን ማለት ነው። አንዳንዴ ጉዳዮች ሁላ ተወሳስበው አላህን ምን ብለን መለመን እንዳለብን ሁሉ ግራ ሊገባን ይችላል። ይሄኔ ይህች የዱንያንም የአኸራንም ኸይራት ሁሉ ጠቅልላ የያዘች ዱዓ ትልቅ መፍትሄ ናት። ሀብት ልትፈልግ ትችላለህ። ትዳር ልትፈልግ ትችላለህ። ኢማንህ አሳስቦህ ሊሆን ይችላል። አኸራህ ያስጨንቅህም ይሆናል። የጌታህን ውዴታ ማግኘት ትልቁ ሀምህ ሊሆንም ይችላል ብቻ

ትርጉሙ ለአላህ በፍጡራኑ ቁጥር ልክ እርሱ በወደደው ነገር ሁሉ ልክ በአርሹ ውበትና በንግግሩ ዘውታሪነትም ልክ በምስጉንነቱ ከጎዶሎ ነገሮች ሁሉ የጠራ ነው ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም ባለቤታቸው ጁዋይሪያ በመስገጃ ቦታዋ ላይ ሆና ዚክር እያደረገች ወደ አንድ ጉዳይ ወጡ። እናም ጉዳያቸውን ጨርሰው ሲመለሱም እዛ መስገጃዋ ቦታ ላይ ሆና ዚክር እያደረገች ያገኟት ከቅድም እስከ እስከአሁን በመስገጃሽ ላይ ነሽነ? አሏት። እርሷም አዋልቻቸው፣ ከአንቺ በኋላ አራት ቃላትን ሶስት ጊዜ ብያለሁ። አንቺ እስካሁን ካልሹ ጋር ሚዛን ላይ ቢደረጉ እነዚህ ቃላት ይመዝኑ ነበር አሏትና ይህንን ዚክር ነገሯት። ሱብሓነላህ ወቢሐምዲህ ዓደደ ኸልቂህ ወሪዳ ነፍሲህ ወዚነተ ዓርሺህ ወሚዳደ ከሊማቲህ። እነዚህ ቃላት አላህን ከጉድለት ሁሉ በማጥራት ላይ ትልልቆቹና በምንዳም ለሰዓታት ተቀምጦ ተስቢሕ ከማድረግ የበለጡ ናቸው።

የአሳውን ባለቤት ማለትም ነብዩላህ ዩኑስ ተቆጥቶ በሄደ ጊዜ አስታውስ። በእርሱም ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ። አሳውን በዋጠው ጊዜ በጨለማዎች ውስጥ ሆኖ ከአንተ በቀር በሐቅ የሚገዙት ሌላ አምላክ የለም፣ ጥራት ይገባ፣ እኔ በእርግጥ ከበዳዮቹ ነበርኩ በማለት ተጣራ። ከዚያም ፈስተጀብና ለሁ ወነጀይናሁ ሚነል ገም ወከዛሊከ ንጅል ሙእሚኒን ለእርሱም ጥሪውን ተቀበል ነው ከጭንቀትም አዳን ነው ልክ እንደዚሁ ምእመናንንም እናድናለን፣ ይላል አላሁ ስብሃነሁ ተዓላ። በዚህ አያ ላይ በቀጥታ ከድዋው ቀጥሎ ነቢዩላህ ዩኑስን ከጭንቀት አዳን ነው አለ። ከዚያም በቀጥታ ልክ እንደዚሁ ሙእሚኖችንም እናድናለን አለ። ይህንን ይዘው አንድ ታላቅ አሊም አንድ ጭንቀት ውስጥ ያለና ይህንን ዚክር የሙጥኝ ብሎ የማይሰው ይገርመኛል ይላሉ። ስለሆነም ሁሌም ጭንቀት ባካበበን ጊዜ ይህንን ዚክር በማለት ጉዳያችንን ለአላህ ልናቀርብ ይገባል። ሰባተኛ

ሊጎዱህ የሚጣጣሩት ሁሉ በአላህ ቢሆን እንጂ ኃይል የላቸውም። አንተ ላይ ነገራቶችን የሚጠመጥሙብህም ካሉ በአላህ እንጂ ብልሃት የላቸውም። አንተ ታላቁንና የበላዩን ጌታህን ከያዝ ሁሌም የበላይና ታላቅ መሆንህን ኃይልም ሆነ ብልሃት አንተ አጥብቀህው ከያዝከው ጌታ ጋር መሆኑን እወቅ። ይህች ዚክር ረሱላችን ሰለላሁ ዐለይሂ ወሰለም እንዳሉት ከጀነት ድልቦች ወይንም ውድ ሀብቶች አንዷ ናት። አንድ ባሪያ ይህንን ዚክር ሲል ጌታ ይሆይ ከአንተ ሌላ ኃይልም ሆነ ብልሃት ያለው የለም ከእናንተ ውጪ ማንንም የምመካበትና እርዳታውን የምከጅለው አካል የለም እያለ ነው። ነገሮች በከበዱባችሁ ጊዜ ሁሉ ይህንን ዚክር አጥብቃችሁ ያዙ። ስምንተኛና የመጨረሻው እጅግ ውብ የሆነው ለጉዳዮቻችን መሳካት፣ ለውስጣችን ሰላም እንዲሁም ለደረጃችን መላቅ ቁልፍ የሆነው ዚክር አሰላቱ አለ ነቢይ ሰለላሁ ዐለይሂ ወሰለም ነው።

እንግዲያውስ ከጭንቀትህ ሁሉ ትበቃለህ ወንጀልህም ይማራል፣ አሉት። ስለሆነም ሀጃህ እንዲሞላ ጭንቀትህ እንዲወገድና ወንጀልህ እንዲማርልህ ከሻህ በእሳቸው ላይ ሰለዋትን እጅጉን አብዛ። ረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋትን ብታበዛ ያለህበት ድርብርብ ጨለማ በተገፈፈልህ ወንጀልህን በተማረልህ ጭንቀትህን በጠፋልህ ነበር። እነዚህ ስምንት ዚክሮች ለዱንያም ለአኽራዊም ህይወት የስኬት ቁልፎቹ ናቸው። ልብን በውስጣዊ ሰላም የሚሞሉ አኽራን የሚያስተካክሉና በህይወታችንም ውስጥ በረካንና ሪዝቅን የሚያመጡ ናቸው። አጥብቀን በመያዝ ወደ ጌታችን ልንቃረብ ይገባል። አላሁ ስብሓንሁ ወተዓላ እርሱን አብዝተው ከሚያወሱና እርሱ ዘንድ ተወዳጅ ከሆኑ ባሮቹ ያድርገን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።